ያባ አንድ ቀን አላህ አንተን የሚወፍቀ ብዬ ነው ደዋ ያርኩለት። ወላሂ ነው የምልሽ። ለዚህ ደግሞ ማለት ነው ሰው ብዙ ሊያወራ ይችላል፣ ሰው ብዙ ሊናገር ይችላል። ብዙ በተናገረ ቁጥር የተናገረው ይጠፋበታል። ብዙ በሰማ ቁጥር ግን ጭንቅላቱ ይይዛል ይባላል። ለዚህ ደግሞ ማለት ነው ማንም ብዙ ቢናገር እኔ ለሀጃው ነው ብዬ ነው ምተው። ስድብንም እንደ ጥሩ ነገር ነው የምቀበለው። ምንም አይመስለኝም። ብዙዎቹ ይሳደባሉ፣ ብዙዎቹ ምን ይላሉ። ለዚህ ደግሞ ማለት ነው ምን አላህ ማነው? ዲነን ኢስላምን ወፈቀኝ፣ አልሐምዱላህ ነፍስ ያላወቀ ህጻንንም አላህ ከፈለገ ዲነን ኢስላምን ይወፈቃል። ይሳን እኮ በህጻንነቱ ነው መርማአቅፋው ሳለ ያናገረው አላህ። ለዚህ ደግሞ ማነው አላህ፣ ምንም አይሳ ነው። አልሐምዱሊላህ ረብል አለሚን። ማማ እንት ነው አዲስ። አንዲት እህታችን ሀና ነው ስሟ፣ በኮሜንት ይሄን ጥያቄ ጠይቀሃለች። ሙቤ እንዴት እስልምናን እንደተቀበለ ጠይቀው አሁንስ ያለበት ሁኔታ እንዴት ነው? አላህ ይጠብቅ። በመጀመሪያ ዲነን እስላምን ያገኘሁት ማለት ነው በአንድ ነገር ነው። እሱም በእግዚአብሔር ቃል በሚባለው በመጽሐፍ ቅዱስ ነው። አንደኛ ኢየሱስ ክርስቶስን መጀመሪያ ኦርቶዶክስ ነበርኩኝ። መጀመሪያ ኦርቶዶክስ ሆኜ አብ ወልድ፣ መንፈስ ቅዱስ፣ ሶስት አምላክ እንዴት አንድ አድርጎ ማምለክ እንደሚከብድ ላሳያቸው አብ እግዚአብሔር ነው ብለው ከሰየሙት፣ ወልድ ልጅ ነው ከተባለ፣ መንፈስ ቅዱስ አብዛሪ ነው ከተባለ፣ አንድ አድራጊ ነው ከተባለ፣ ኦኬ የቱን ነው መቀበል ያለብኝ? አንድ አምላክ ነው ያለው ብለውኛል እኮ። አንድ አምላክ ነው ያለው ብለው ካስተማሩኝ አንድ አምላክ ነው ያለው ብዬ አምናለሁ። ግን ደግሞ ኢየሱስም አምላክ ነው ብለን ከተቀበል ስሙን መድሃን ያለም ብለን ይዘ ነው ስሙን መድሃን ያለም ብለው በብዛት መድሃን ያለም ተብሎ ነው በኦርቶዶክስም የሚጠራው እሱን ጌታ ከተባለ ማለት ነው ወልድ ወልድ መድኃኒ ዓለም ነው ከተባለ፣ አብ እግዚአብሔር ነው ከተባለ ሁለት አምላክ አላመለኩም በትክክል። ሁለት አምላክ ነው ማመልከው ማለት ነው። አዎ አዎ። ለዚህ ደግሞ ሁለት አምላክ ነው ማመልከው። ለምንድን ነው ታዲያ ሁለት ማመልከው? አንድ አምላክን አላመልክም ወይ ጴንጤ ሆኜ ብዬ ጴንጤ ሆንኩኝ። እሺ በዚህ ዛነቴ ጴንጤ ሆኜ እ ጴንጤ ሆኜ ኢየሱስ ጌታ ነው ይላሉ ኢየሱስ አምላክ ነው፣ ሰማይና ምድርንም የዘረጋው እርሱ ነው ኢየሱስ ነው ይላሉ። ከዛን ደግሞ ዮሐንስ ወንጌል ደግሞ ዮሐንስ መጥምቅ ዮሐንስ ኢየሱስን ሲያጠምቀው ማለት ነው ከሰማይ አብ እግዚአብሔር እንደዚህ ብሎ ተናግሯል። እርሱ የምወደው ልጅ እርሱ ነው እርሱን ስሙት ብሏል። ከዛን ኢየሱስም መጽሐፍ ቅዱስ ላይ እኔ ሰው ነኝ ብሎ ተናግሯል። ዮሐንስ ወንጌል ለገብታችሁ ማንበብ ትችላላችሁ፣ ከፈለጋችሁ። ቦታውንም እነግራችኋለሁ ከፈለጋችሁ አጥንቶ ሰው የሆነን ሰው ሰው ዮሐንስ ወንጌል ምዕራፍ 17 ቁጥር ላይ ይናገራል። ሰው መሆኑን ይናገራል። ኢየሱስ እኔ ነብይ ነኝ ብሏል። ነብይ የሆነና ሰው የሆነን አምላክ እንዴት ነው ማምለክ የሚቻለው? አንደኛ ነገር በብዛት ደግሞ ከባይብል ውስጥ የሁሉንም እምነት ስናየው ደግሞ አምላካቸው ወይ ሁለት ያረጉታል ወይ ሶስት ያረጉታል ወይ ደግሞ አራቱ በቃ አላን እንዲህ ድብልቅልቁን ያወጡታል መሆን የለበትም ከባይብል ከትክክለኛው ባይብል ደግሞ ብንረዳ አንደኛ አምላክ ያልሆነውን አምላክ ነው ማለት አንችልም ለምን አንድ አምላክ ነው ያለው በሰማይም ያለ ከአርሽ ሁሉ በላያት ያለ ያለና የነበረ የሚኖርም ለዘላለም በዲናን እስላም ብንመጣ ደግሞ ቁርአን ይናገራል ቁሉ አላሁ ወደ አላሁ ሰመድ ለም የሊት ወለም ዩለድ ወለም የኩለው ኩፎን ህድ አላህ እኮ ቢጤም የለውም ሸሪክም የለውም። ከምንም ፈላጊ አይደለም አይወልድም አይወለድም ለእርሱ አንዳች ነገር ቢጤም የለውም ምንም የለውም። እኛ ወደ አላህ ልንጠጋ እንችላለን። አላህ ግን ወደኛ ሊጠጋ ፈጽሞ አይገባውም አይፈልግምም። ለምን? ኤልሻዳይ ጌታ ነው፣ አዶናይ ጌታ ነው፣ ትልቅ ጌታ ነው አላህ ማለት ነው። እና አው አላህ ስብሓነ ወተዓላ ካልወለደ ካልተወለደ ስንት ነው ታዲያ? አንድ ነው ያለና የነበረን ነው አው በሳይንቲስቶችም የተረጋገጠ ዲናን ኢስላም እውነት መሆኑን ሳይንቲስቶችም አረጋግጠውታል ይህንን ደግሞ ማለት ነው ማስረጃም አለን። አሁን እንደውም በቅርብ ቲክቶክ ላይ፣ ሚዲያዎች ላይ በብዛት ተለቆ ነበረ። ሳይንቲስቶች ተመራምረው ጨረቃ ሁለት ቦታ ተሰንጥቃ ነበር። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ረድቷቸው አሳያቸው ተአምር ነው። ጨረቃን ሁለት ቦታ አርገቷታል። ይሄ ደግሞ ማለት ነው ዲናን ኢስላም ቁርአናችን ይናገራል። ይህንን ሌላ ቦታ መጽሐፍ ቅዱስ ይናገራል ወይስ ምን ይናገራል? አይ ታምራት የሰራ ሁሉ ጌታ ነው ብለው ሊቀበሉት ነው። ነብዩ መሐመድ ታምርን ስለሰራ ጌታ ነው ብለን አልተቀበልነውም፣ ሰው ነው። ለምን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ አላህ አንድነትና ስለ አላህ ሐሊቅነት፣ ስለ አላህ ትልቅነት ብቻ ነው እየተናገረው የነበሩት እንጂ እኔ አምላክ ነኝ በእኔ መኑ ብለው አላስተማሩ። ኢየሱስም ቢሆን እኔ አምላካችሁ ነኝ በእኔ መኑ ብሎ አንድ ቦታ መጽሐፍ ቅዱስ ላይ እንኳን ከባይብል ብንጠቅስ የለም። እንደተማርነው እንደሌላም ህገ መሰረቱ የለም መጽሐፍ ቅዱስ ላይ ማንን ነው? ለዚህ ደግሞ እንዴት ነው ታዲያ ኢየሱስ ጌታ ነው ብዬ አምኝ ምን ለመቀበል ዝግጁ የሚያደርገኝ? ለዚህ ማለት ነው ኢየሱስ ሰው ነው፣ ምንጊዜም ሰው ነው ብለን እናምናለን እኛ ሙስሊሞች። ስለተሰቀለ ነው ስለተቀበረ ነው ሞትንም ድል ስላደረገ ነው ብለዋል ና ኢየሱስ ቁርአናችን ደግሞ እንደሚናገረው ወማ ተለቡሁ ወማ ቀተሉሁ ወላኪን ሹቢህለሁ፣ አልቀበሩትም፣ አልሰቀሉትም፣ አልደረፉትም አትመሰለባቸው ይላል። ኢየሱስን መሳይ ነው የተሰቀለው፣ ኢየሱስን የመሰለ ኢየሱስ አርጓል፣ አርጓል በሚሉት ብቻ ነው እኛ ሙስሊሞች ከካፊር ጋር የምንመሳሰለው እንጂ በሌላ ነገር ምንም አንመሳሰልም። የኔ ጌታ እንዴት ሊሞት ይችላል? የኔ አምላክ እንዴትስ እኔን የፈጠረኝ ሰማይና ምድርን የዘረጋ ጌታ እንዴትስ ይሞታል? እንዴትስ ይቀበራል? እንዴትስ ይገረፋል? ላ መሆን የለበትም ይሄ አይምሮ ማታለል ነው የሚሆነው። ወላሂ ነው የምላችሁ። ይሄ አላህ ከአሻንጉሊት ጋር መጃጃል እንደሚበዛው ሁሉ ይሄ ደግሞ ከአይምሮ ጋር መጃጃል ነው የሚሆነው። ለዚህ ደግሞ ማለት ነው እንደኔ ኢየሱስ ጌታ አይደለም፣ ሰው ነው። በዚሁ አጋጣሚ ለነግራችሁ የምወደው ነገር ከባይብል ውስጥም ገብታችሁ ማንበብ ትችላላችሁ ኢየሱስ ክርስቶስ ሰው ነው ጌታ አይደለም እርሱም ደግሞ ለጠፉ በጎች ለእስራኤል ቤት ብቻ ነው የተላከው ማቴዎስ ወንጌል ምዕራፍ 15 ቁጥር 24 እኔ የተላኩ ለጠፉ በጎች ለእስራኤል ቤት ብቻ ነው ብሏል ኢየሱስም የተላከው ለጠፉ በጎች ለእስራኤል ቤት ብቻ ነው መጽሐፍ ቅዱስ እንኳን ይናገራል አለምን ሁሉ ገዢ አንድ ነብይ ይመጣል ብሏል እርሱም ከኔ በላይ ነውና እርሱን ስሙት ብሏል ማን ነው ታዲያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም የተላኩ አላህ ሱብሐነ ወተዓላ ለዓለም የላካቸው ነብይ ብቻ ናቸው በዚህ ደግሞ ማለት ነው ማስረጃ አለን። እኛ ሙስሊሞች ነን፣ በማስረጃ ነው የምንንቀሳቀሰው። ሰላሙ አሌይኩም ረመቱላ በረካቱ። ዋአሌይኩም ሰላም ወረመቱላ ወበረካቱ። ማሻላ ማሻ። ከቤተሰቦች አንድ ስንም የተቀበለ ሰው አለ፣ እዚህ ላይ በደንብ ግልጽ ብታደርገው ደስ ይለናል። እሺ፣ በመጀመሪያ እናቴም አባቴም ካፊር ናቸው። በኦርቶዶክስ ተዋህዶ እምነት ውስጥ ነው የሚኖሩት። አላህ ደግሞ ምንም ማድረግ አይቻልም። አላህ ያለው ይሆናል፣ ሰው ያለው ግን ላይሆን ነው። ለምን አላህ ስብሀኑ ታላ የተናገረውና ያለው ነገር ሁሉ ይሆናል። አላህ ያቀደረው ነገር ነው። ይሄ ደግሞ የአላህ ቀዲር ነው። ለዚህ ደግሞ ምንም ማድረግ አይቻልም። አላህ እንደኔም እንደኔ አላህ ስብሀኑ ታላ ዲን እስላምን የወፈቃቸው ደዋ አድርግላቸዋለሁ። ወላሂ እናቴ ነች፣ እናቴም በጣም ወዳታለሁ። አባቴ ነው፣ አባቴን በጣም ወደዋለሁ ከልቤ ነው የምወደው። ወላሂ ሁላቸውንም ከልቤ ወዳቸዋለሁ። እና በዚሁ አጋጣሚ የሚያም ወንድም አለኝ፣ ዱዐ አድርጉልኝ ለሱ። ወንድሜ በጣም የምወደው ወንድሜ ነው፣ ትልቅ ነው፣ ከኔ የታላቅ ነው። ሌላ ደግሞ እናትና አባቴ አሁንም ኦርቶዶክስ ናቸው። አባቴ ደግሞ በሌላ ህይወት ውስጥ ነው ያለው፣ ከእናቴ ተለያይተዋል። እናቴ አዲስ አበባ ነው የምትኖረው እና ግን ደግሞ እንደዚህም ሆኖ እኔ እናቴን በጣም ወዳት አለው፣ በጣም አከብራት አለው። አድጌ ተለውጬ እናቴን እንደምጠራ ደግሞ እርግጠኛል። በሰው ትክሻ መቼ ማትኖርም። አሁንም እየኖረች ያለችው በአክስቶቿ ትክሻ ነው፣ በእህቶቿ ትክሻ ነው። ጀርመን ሀገር እህቶች አሏት፣ እሷ ማለት ነው፣ በእነሱ ትክሻ ነው ያለችው። አባቴንም ቢሆን እኔ ለሁሉም አላህ ደራሽ አርገኝ፣ እነሱንም አላህ ዲነን እስላምን ይወፍቅልኝ ዱዓ አረግላቸዋለሁ። ሌላ ግን እንደዚህ እናቴ ያጠገብ የለችም አባቴ ያጠገብ የለም ብዬ የሚከፋኝ ነገር የለም። አልሐምዱሊላህ ይሄ ሁለተኛ አባትም ኡስታዝ መሐመድ አጠገቤ አለ፣ የሚያበረታታኝ ትምህርትንም የሚሰጠኝ የምወደው። እናትም እህቶችም እዚህ አሉ፣ ሁሉም አሉ፣ እኞት አጠገቤዎች ናቸው። ለዚህ ምንም አልጨናነቅም፣ አልሐምዱሊላ። አይርበኝ አይጠማኝ፣ አልሐምዱሊላ። ወላ አንድ ዘለላን እንባ ከአይን ያለወጣ፣ ለምን ካላችሁ፣ ማለት ነው አላህ የቀደረው ነገር ነው። ይሆናል ይሆናል። የሰው ልጅ ሺህ ጊዜ ቢናገር ላ መቼም አይሆንም፣ ማይተገበር ነገር ነው። አላህ ሀሊቁና ሀሊቅ የተናገረው ነው።